የስዳም ክልል ዘመን መለወጫ የሆነው ፍቼ ጫምበላላ በዩኒስኮ ከተመዘገበ አስር ዓመት አልፏል። ታዲያ ዛሬ ላይ ይህ በዩኒስኮ በማይዳሰስ ቅርስ የተመዘገበው ፊቼ ጫምበላላ ትልቅ አደጋ ላይ ወደቀ ይመስል ዛሬ እንደተመለከቱት ከሆነ አዋሳ ላይ ፍቼ ጫምበላላ ሲከበር ውሏል። አካባበሩ ላይ በጣም ከባድና ህግን የተተላለፈ ነገር ተገኝቶበታል። በዚህ ዙሪያ ህጉን የሚያውቁት ብዙ ነገር ብሏል። ፊቼ ጫምበላላ በማይዳሰስ ቅርስ በዩኒስኮ ላይ ሲመዘገብ መተላለፍ የለበትም ተብሎ የተሰመሩበት ነገሮች ብዙ ናቸው። ከእነዚሱም ጋር ያያይዘው ህግ አዋቂዎች እንዲሁም ስለዩኒስኮ ተንትኖ የሚያውቁ አጥኞች የዛሬን የፊቼ ጫምበላላ አከባበር የኢንስኮን መስፈርት የማያሟላ ነው ስል ለትችት መግለጫ ወጥቷል። መግለጫውን ከምንጋ የተያዘ ነው። ይህ ባል የህዝባዊ በዓል ከመሆኑን አንጻር ምንም አይነት የፖለቲካ ንኪኪና ምንም አይነት የፖለቲካ ሽፋን ሊኖረው አይገባም። ዛሬ የተመለከት ነው ግን ከዛ ለየት ባለ ነው። ምክንያቱም በዓሉ መሆን የነበረበት እንደ አመታዊ በዓል ከበር ያለበት ቦታ ተከብሮ ወደ ቤት መሄድ እንጂ እያንዳንዱ የመንግስት መስሪያ ቤት የራሳቸውን የፖለቲካውን ሂደት የሚያራምዱበትና ቃለ የሚገባቡበትም ቦታ አልነበር። ከዛም ይባስ ብሎ ክልሉ ሪስ መስተዳደር የሆነው አቶ ዳስታሊ ደግሞ በትሸርቱ ላይ የራሱን በትሸርቶቹ ላይ የራሱን ፎቶ በማሳተፍ ከድምፃዊ አርቲስት ወኪቻ ወይንም ዮሐንስ በቀለ ጋር ያለውን የግል ሊያስቀጥላቸው በሚመስል መልኩ ህዝብ ይደግፈኛል ለማለት ሲሞክር አብዛኛው በገንዘብ የገዛቸው በቀን አበል ለተከፈላቸውን ሰዎች የራሱ ፎቶ ያለበትን ቲሸርት አልብሶ በከተማ ውስጥ ሲያዞር ውሏል። ይህ ደግሞ ፍጹም ከኢንስኮ መስፈርት ጋር የማይሄድ በትልቁ የሚጋጭ ነው። ምክንያቱም ቲሸርት ቢሰራ እንኳን መሰራት የነበረበት ኢንስኮ በፈቀደው መልኩ ባሉን የሚመለክ ማለትም ጽሁፍ ከሆነ ፍቼ ጫምበላላ በማለት መጻፍ አሊያም ክልሉን ይወክላል ብሎ ያሉት ሎጎም ሆነ ባንዲራ ማድረግ። ምክንያቱም ባሉ የህዝብ ስለሆነ ህዝብን የሚወክል ነገር ይደገፋል ግን በምንም ታምር ግለሰብን የሚያተኩር ባለስልጣንን የሚያተኩር ወይንም መሪን የሚያተኩር ነገር በባሉ ላይ መካሄድ የለብም። ከዚህም ደግሞ የሚያስከፋው ዛሬ ዛሬ የተለያዩ ክልል ርዕሰ መስተዳድር የሆኑ ሰዎች ተገኝቶ ከነሱ መሀል የኦሮሚያ ክልል ርዕሰ መስተዳድር የሆነው አቶ ሽመልስ እንዲሁም ከደቡብ ኢትዮጵያ ከወላይታ ዞን ከጋሞ ዞን ከሶማሌ የተለያዩ ሰዎች መጥተው ንግግር ሲያደርጉ አይተናል። ይህ በዓሉን የሚወክል አይደለም። ምክንያቱም በዓሉ የጀመሩት ስትራቴጂን እናስቀጥላለን እናስቀጥልም የሚል ውይይት ውስጥ የሚገቡበት ሳይሆን አመት ስለውጡ ልክ እንደ አመት መለወጫ ወጥተው በዓሉን በሚመለከት መልኩ በልቶ ጠጥቶ ተዝናንተው ወይም በዓሉን የሚመለከት አይነት ስብሰባዎችን አድርጎ ወደ ቤት መሄድ እንጂ ሌላ አጀንዳ ውስጥ መግባት አልነበረበት። እንደ ምሳሌ ካነሳን ለእንቁጣጣሹ በዓል ምንም አይነት የፖለቲካ ንግግር አይደረግም። ለመስቀል በዓልም እንደዚያው። ሌላ ሌላዎቹም ዘመን ስለውጡ ተጠርተው መልካም ምኞታቸውን ለከተማውና ለህዝቡ ሊያስተላልፉ ይችላሉ። ከዛ ውጪ ሁለት ወንድም ህዝብ እንናንትና እንለያይም፣ እንዋደዳለን፣ ወደፊትም እንሄዳለን፣ ታርቀናል፣ ምናምን እዚህ ቦታ ላይ መደረግ የሌለበት እንደሆነ ህጉ ደንግጓል። ታዲያ ከዚህ ጋር ተያይዞ አሁን ላይ እየወጡ ያሉ መረጃዎች ጫምበላላ በዓል ከማይዳሰስ ቅርሶች ውስጥ በዩኒስኮ ከተመዘገበበት ሊሰረዝ እንደሚችል ትልቅ ፍንጭ ጥሏል። ከዚህ ጋር አንስቶ አሁን የሲዳማ ህዝብ የተደረገ ያለው ለግል ጥቅሞ የሆነውን የክልሉን ርዕሰ መስተዳድር አቶ ደስታ ሌዳሞን ወይ መቃወም አሊያም የተደረገ ያለው ሰዎች ባለማወቅ እንዳደረጉ ቀጥታ ሰውዮን የሚያስቀጣ ወይም ሰውዮን ይቅርታ የሚያስጠይቅ ሰውዮን ይቅርታ የሚያስጠይቅ አካሄድ ካልተሰራ ዳማ የዘመን መለወጫ የሆነ አንጋፋው በስንት ዘመን በድምቀት ሲከበር የነበረው አብሮነት የሚመሰከርበት አሁን ደግሞ በኢንስኮ ተመዝግቦ ሌላ ትልቅ ኩራት የሆነን ባዓል ሊሰረዝ ይችላል። ይህን ስል በጣም አዝናለሁ። የስዳማ ክልል ርዕሰ መስተዳደሮች ከአርቲስት ቶክቻው ጋር ያለው ብሽቅ ይህ ህፃናት እየሆነ ነው። ይሄ አሁን ክብራዊ ባዓል እንጂ እኔ ልታይበት እኔ ልደገፍበት የሚሉት ሌላ የምርጫ ፕሮግራም አይደለም። እንደዚህ ማድረጉ ለምን አስፈለገ? ከዚህ ጋር አያይዤ የተወደዳቸው የጃሾ ቤተሰቦች መረጃው ከተመቻችሁ ቪዲዮን ላይክ እንዲሁም ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ በማድረግ ኮመንት ላይ ሐሳብ አስተታችሁን አስቀምጦ እያልኩ የምሰናበታችሁ ይሆናል። መልካም ጊዜ።